እንኳን በኅዳር 9 ቀን ታስበውና ተከብረው እንደሚሆኑ ለቅዱሳን በዓላት በሰላም አደረሳቸው አደረሰን። ጉባኤ ኒቂያ በዚች ዕለት ኅዳር 9 ቀን በሀገረ ኒቂያ በመቤታችንና በአምላክ ልጇ የሚያምኑ 318ቱ ቅዱሳን ሊቃውንት ተሰብስበዋል። የሊቢያው ሰው አሬዎስ ጌትነት ገንዘቡ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ክዶ ሊያስክድ ሲሯሯጥ በፈቃደ እግዚአብሔር በጻድቁ ንጉሥ ቆስጠንጢኖስ ጥሪ 2348 ምሁራን ከመላው ዓለም ተሰበሰቡ። ጥሪው የተላለፈው በወርሃ መያዝያ ሲሆን በመንገድ ችግር ሁሉም ተጠቃለው ኒቂያ የገቡት መስከረም 21 ቀን ነበር። ከተሰበሰበው ብዙ ሰው መካከል የአበውን ደቀ መዝሙር ሳንቆጥር ሃይማኖታቸው የቀና ምግባራቸው የጸና 318ቱ አበው ሊቃውንት ተገኙ። እነዚህም አባቶች ሊቃውንት ሲባሉ እንዲሁ በእውቀት ብቻ የበሰሉ እንዳይመስሉን፣ 318ቱ አበው እኩሎቹ በዘመነ ሰማዕታት እጅና እግራቸውን የተቆረጡና ለሃይማኖታቸው ብዙ ዋጋ የከፈሉ ናቸው። እኩሎቹ ደግሞ በገዳማዊ ሕይወት ያጌጡ ፍቅረ ክርስቶስን በውስጣቸው የሚነድ የመንፈስ ቅዱስ ቤት ናቸው። እስኪናውቃቸው ዘንድ የጥቂቶችን ማንነት በስምና በመግለጫ እንመልከት። ቅዱስ ቶማስ ዘመርአስ በዘመነ ሰማዕታት ሲቆራርጡት ኑረው በጉባኤው ላይ የተገኘው ያለ እጅ፣ ያለ እግር፣ ያለ ጆሮ፣ ያለ ከንፈር፣ ያለ ቅንድብ ነበር። ሁለተኛ ቅዱስ አትናቴዎስ ሐዋርያዊ ስለ ቀናች እምነት ለ50 ዓመታት የተጋደለ እና ለ15 ዓመታት በስደት የኖረ ነው። ሶስተኛ ቅዱስ እለእስክንድሮስ ሊቅ ነው። ከሰማይ ብርሃን የወርድለት የነበረ አባት ነው። አራተኛ ታላቁ ቅዱስ ባስሊዮስ በጸሎቱ አጋንንትን ያንቀጠቀጠ ነፍሳትን ከሲኦል የቀማና ከካዊ ነሳት የደረሰ አባት ነው። አምስተኛ ቅዱስ ጎርጎሮስ ዛርማንያ ነው። ስለ ቀናች እምነት መጸዳጃ ጉድጓድ ውስጥ ለ15 ዓመታት ተጥሎ የኖረ ሰማዕት ነው። ስድስተኛ ቅዱስ ኒቆላዎስ ዘሜራ ነው። ከሕፃንነቱ የተቀደሰ በበረሃ የተጋደለ በዘመነ ሰማዕታት ብዙ መከራን እየተቀበለ አባት ነው። ሰባተኛ ቅዱስ ያዕቆብ ዘንጽቤን ነው። በደግነቱ ሙታንን ያስነሳ ወንዝም በጸሎት ያቆመ በንጽህና የተጋደለ አባት ነው። ስምንተኛ ቅዱስ ሶል ጴጥሮስ ነው። ቅዱሱን ንጉሥ ያጠመቀ ቁስጥንጥንያን በወንጌል ያበራ ሊቅ ነው። ዘጠነኛ ቅዱስ ዮስጣቴዎስ ነው ሰለቀና ችምነቱ ብዙ ግፍ የደረሰበት በስደት ያረፈ አባት ነው። ለአብነት እንዲሆኑን እነዚህን አነሳን እንጂ 318ቱም ሊቃውንት ስለ ቤተ ክርስቲያን የተጋደሉ ብዙ ዋጋም የከፈሉ አባቶች ናቸው። በወቅቱ ታዳ ቤተ የበጠበጡ ብዙ መናፍቃን ቢኖሩም የአሮስ ግን ከመጠኑ ያለፈ የእርሱን ውፋቄ ፈጣሪያችንን ፍጡር ነው ማለቱ መነሻው ከእርሱ በፊት ነው። መናፍቃን ከዘመን ሐዋርያት ጀምሮ ቤተ ክርስቲያንን ሲያውቁ መኖራቸው ግልጽ ነው። በተለይ ደግሞ ቢጽ ሐሳውያንና ግኖስቲኮች የወለዷቸው እሾሆች አባቶቻችንን እንቅልፍ ነስተው ነበር። የሚገርመኝ በዘመኑ እንደነበሩ መናፍቃን ኃይለኝነት የእኞቹ ከዋክብት ሊቃውንት ባይኖሩ ምን ሊፈጠር እንደሚችል ያሳስብ ነበር። ነገር ግን እግዚአብሔር ለሁሉ እንደሚገባ ያዘጋጃልና አበው ብርቱ መናፍቃንን በብርቱ መንፈሳዊ ክንድ እያደቀቁ በጎዳና አስወገዷቸው። የዛሬውን ደካማ ትውልድ ደግሞ የአሪዎስ ልጆች ሁለት ሶስት ጥቅስ ይዘው ሲያደናብሩት ይውላሉ። አረገ መናፍቃን በእርጉም ሳምሳጢን ጳውሎስ በመርቀያንና በማኒ ይጀምራል። በእርግጥ አርጌንስና የግብፁ ቀለሚንጦስም ተቀላቅለዋቸዋል። እርጉም ሳምሳጢን ድሪያድርስን በኑፋቂ ወልዶታል። ድሪያድድስም ሉቃያኖስን ሉቃያኖስ ደግሞ አሪዎስን ወልደዋል። ይህ አሪዎስ እጅግ ተንኮለኛ በመሆኑ ልክ እንደ ዘመኑ መሰሎቹ ግጥምና ዜማ እየጻፈ በየመንገዱ እያደለ በየቤቱ እየሰበከ ብዙዎችን በኑፋቄ በከለ። በመጀመሪያ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ወይም አስተማሪው መከረው፣ ባይሰማ ከአንዴ ሁለቴ ጊዜ አውገዘው። ቆይቶ ሰነፉ ጳጳስ አኪላስ ቢፈታውም ሊቁ ቅዱስ እስክንድሮስ እንደገና አወገዘው። እንደ አሪዮስ ሐሳብ መድኃኒታችን ኢየሱስ ክርስቶስ የባሕርይ አምላክ አይደለም፣ ሎቱ ስብሐት። ይህ ማለት ክርስትናን ከስሮ ፈንቅሎ መጣል ነው። ስለ ክርስቶስ እግዚአብሔርነት ብሉይም ሐድስም እየመሰከሩ በኢሳይያስ ምዕራፍ 9 ከቁጥር 6 በመዝሙረ ዳዊት ምዕራፍ 46 ከቁጥር ዘካርያስ ምዕራፍ 14 ከቁጥር 4፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር አንድ በዮሐንስ ወንጌል ምዕራፍ 10 ከቁጥር 30፣ በራእይ ዮሐንስ ምዕራፍ 1 ከቁጥር 8፣ በሮሜ መልእክት ምዕራፍ 9 ከቁጥር 5። አሪዮስና የዛሬ መሰሎቹ አንድ ጥቅስ ይዘው ክርስትናን ከመሰረቱ ለመናድ መሞከራቸው በእርግጥም ከሰይጣን መላካቸውን ያሳያል። በወቅቱ በመወገዙ ተበድልኩ ብሎ ሁለቱ አውሳብዮሶች ባልንጀሮቹ ዘቂሳርያ እና ዘኒቆምድያ ጋር ሆኖ ወደ ቅዱስ ቆስጠንጢኖስ ሄዶ ከሰሰ። ቅዱሱ ንጉስም የጉዳዩን ክብደት ተመልክቶ የዓለም ሊቃውንትን ይሰበሰቡ ዘንድ አዘዘ። ከሚያዚያ 21 እስከ መስከረም 21 ተጠቃለው ገቡ። በ325 ዓ ም በእኛ በ318 ዓ ም ለ40 ቀናት የሚቆይ ሱባኤን ያዙ። ሱባኤውንም ሲጨርሱ በአራቱ ባራቱ ፓትርያርኮች ለስከንድሮስ ሶል ጴጥሮስ ዮናክድኖስ እና ኤውስታቲዮስ መሪነት በለስከንድሮስ ሊቀመንበርነት በአትናቴዎስ ጸሐፊነት ጉባኤው ተጀመረ። በጉባኤው ሙሉ ስልጣን በሰማይ ከፈጣሪ በምድር ከንጉስ የተሰጣቸው አበው አሪዎስን ተከራክረው ከነጀሌዎቹ ምላሽ አሳጡት። ክርስቶስ አምላክ ወልደ አምላክ ስግው ቃል ራሱም እግዚአብሔር መሆኑን አስረዱት። በጉባኤው መጨረሻም አልመለስም በማለቱ አርዮስን አወገዙት። ጸሎተ ሃይማኖትን ለመንግስቱን ፍጻሜ የለውም እስከሚለው ድረስ ተናገሩ። ፍትሐ ነገስትን ስጋዊና መንፈሳዊ ብለው አዘጋጁ። ስርዓተ ቤተ ክርስቲያንን እንደሚገባ አደራጁ። በስማቸው የሚጠራ አንድ ቅዳሴን ደረሰው። ይህ ሁሉ ሲሆን መድኃኒታችን ኢየሱስ ክርስቶስ 319ኛ ሆኖና ከሌላዊ ጳጳስ መስሎ ሁሉን አከናውኖላቸዋል። አባቶችም ስራቸውን ከጨረሱ በኋላ ቅዱስ ቆስተንቲኖስን ስንባርከው ወደ ሀገረ ስብከታቸው ተመልሰዋል። በዘመኑም አርፈው ለክብረ መንግሥተ ሰማያት በቅተዋል። እኛም እነሆ አባቶቻችን፣ መምህሮቻችን፣ መሰረቶቻችን፣ ብርሃኖቻችን፣ ምሰሶዎቻችን እያልና ክብራቸዋለን። አምላክ ቅዱሳን ሊቃውንት በጸሎታቸው እኛንም ቤተ ክርስቲያናችንንም ከግፎን ጣላት ይጠብቅልን፣ ከበረከታቸውም ከበረከታቸው ይክፈላል። በዚህ ዕለት ታስበውና ተከብሩ የሚሉ አመታዊ የቅዱሳን በዓላት፦ ቅዱሳን 318 ሊቃውንት ቅዱስ ለስከንድሮስ ሊቅ፣ ቅዱሳት ናቴዎስ ሐዋርያ፣ አባይ ሳሃቅ ሊቀ ጳጳስ፣ ሊቁ አካለ ወልድ ናቸው። ውርሃዊ በዓላት ደግሞ አባ በርሱማ ሶሪያዊ፣ በሶሪያ መነኩሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ፣ የብሔረ ብፁዓን ጻድቃን፣ አባ መልከጼዲቅ ዘሚዳ፣ ቅዱስ ዞሲማ ጻድቅ ናቸው።